አሰላም አሌይኩም የዩትዩብ ቻናል ቤተሰቦቼ፣ እንዴ ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምድሊላህ ር ምድነው። ካሜራው ጋይስ አመድ እያስመሰለኝ ነው። እንደዚሁ በቃ እንደ ኖርማል ስለሆነ ነው መሰለኝ። እና ደህና ናችሁ? ጠፋሽ ላላችሁ በሙሉ አለሁኝ፣ አለሁ ለማለት ነው። ዛሬ መጣሁት እና ጁማም ስለሆነ ጁማ መባረክ ብያለሁኝ ውዶቼ። ያው ጠፍቻለሁ፣ በትኩ ተኩም ዩትዩብ ላይም ጠፍቻለሁኝ እና ዛሬ ያው ተከስቻለሁኝ። እንግዲህ በዩቲዩብ ላይ ያለው ለማለት ያክል ነው የመጣሁት። እና እንዴት ናችሁልኝ? እና ደግሞ በለጡ ነኝ። እሺ እንዳልጠፋባችሁ። እንዴት ነው? አምሮብኛል። እንዴት ወደዳችሁትን ንቃቡን? ጋይስ የምን አገባኝ፣ ባትወዱት ለራሴ ብዬ ነው ያደረኩት። የምን አገባኝ እና እንዴት ነው? ያምርብኛል። አስተያየት እንዴት ነው ጋይስ? ሂዶብኛል ወይስ እንዴት ነው? አስተያየት አለባበስ እንዴት ነው ጋይስ እቺ ዝጋ ትንሽ እቺ የበት አለ ወይ ጋይስ ማሻአላህ በልስቲ በቃ የሴ ልጅ ውበታ ሂጃባ ነው በቃ እንደዚህ አልহামዱሊላህ ለዛ ሀ በቃኝ ኮ ጋይስ እና እንዴት ነው ጋይስ አስተያየት ዘ ኮሜንት እንዴት ነው በጣም ነው ሄደብኛ ልበሱ እሺ ልበሱ እንደኔ አትቀኑ ልበሱ ልበሱ እንደኔ እና ውዶቼ ያው በላይክ ጀምሩት ያው ቪዲዮ ከሰራው በጣም ስለቆየሁኝ ወላሂ በጣም ቆይቻለሁ እኮ ጋይስ ቲክቶክ ላይ ምዝ ላይም ጥፍት ነው ያልኩት ጥፍት ነው በቃ አይገልጸውም ማለት እና ላይክ አድርጉት ላይክ ስታድርጉት ብዙ ሰው ጋር ይደርሳል መሰለኝ እና እንደዛ ነው እላችኋለሁ ላይክ እያደርጋችሁ አዳምጡኝ ዛሬ ቁራን ጋብዛችኋለሁ ጁማም ስለሆነ እና ጠፋሽ ምናምን ላላችሁ ደግሞ ያው መጥፋት ስላለብኝ ነው። አውቄ ነው እንደዚህ የተውኩት። በቃ አይጠቅመኝም። ስለዚህ አላህ የሚከለክለውን ነገር ደግሞ መተው ስላለብኝ ትቻለሁኝ። ከአላህ የሚበልጥብኝ ነገር የለም። አላህ የሚጠላውን ነገር መተው አለብኝ። ስለዚህ እና ውዶቼ ያው እናንተ ነገ ዛሬ እያላችሁ አላህ የሚከለክለውን ነገር መተው አለባችሁ። ዛሬ ነገ ሳትሉ፣ ዛሬ ንሙት ነገ ንሙት አናውቅም። ስለዚህ መተው አለባችሁ። በቃ ፈጣሪን በቃ እኔ ወላሂ ሁሉን ነገር ትውት እርግፍ አድርጌ የተውኩት ላላ ስል ነው። ለማንም ለማንም ብዬ አይደለም እና ሰው መክሮኝ ምናምን አይደለም ለራሴ ወድጄ ፈቅጄ የተኩት ነገር ነው። ተሶሻል ሚዲያ ላይ የጠፋት ማለት ነው። እና ውዶቼ አላህ እንደናንተንም እንደኔ በቃ ይሰትራችሁ አላህ ያስተካክላችሁ፣ ልባችሁን በቃ ያራራላችሁ ወደ ፈጣሪ የምትመለሰው ያድርጋችሁ። እና በቃ እኔ እንጃ ብዙም እንግዲህ ማውራት አልችልበትም፣ ግን እንደት ልንገራችሁ ብዬ ነው ያው ብዙ ጊዜ ጠፋ ስለምትሉኝ እና አላህ ልቦና አይሰጣችሁ ሁላችሁንም እኔንም ጭምር። ከዚህ የበለጠ ደግሞ አላህ እውቀቱን ይጨምርልኝ። በቃ ከዚህ በላይ እውቀት እንዲጨምርልኝ ነው ድዋም አድርገው። እናንተም ደግሞ አላህ ከዚህ የበለጠ ከምችሉት በላይ ጨምሮ ጭማምሮ እውቀት ይጨምርላችሁ። በነገራችን ላይ እና በጣም ነው የምወዳችሁ ማከብራችሁ ዛሬ ጁምዓንን በተመለከተ ለቤቱም በዩቲዩብ ስለጠፋውበት ምናምን ቁርአን ልቅራበት ማለት ነው። አጠር አጠር አለች ቁርአን ልቅራላችሁ እንግዲህ አዳምጡኝ። ከተሳሳኩ እንግዲህ ያው የሰው ልጅ ነኝ እሳሳታለሁ። ስለዚህ በኮሜንት አሳውቆኝ ማለት ነው። ያለ ተጋበዙልኝ ግን አብሮብኛል አለው። ልጆች አስተያየት ስጡኝ እስኪ ማሻላ በሉሽ እና ቁርአኑን ልቅራላችሁ።

እና አመሰግናለሁኝ። ቁርአን ተጋበዙልኝ። ወዳችኋል፣ አከብራችኋል። ኢንሻአላህ እንግዲህ በቀር በቀን እንመጣለሁኝ። አልጠፋም፣ እንደዛ እንደ አንድ ጊዜ በቀላለሁኝ። በጣም ነው ወዳችሁ እና አከብራችሁ እና እንግዲህ መልካም ጁማአ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ።